እንኳን ደስ አላችሁ ሀጂ ሙፍቲ ሀጂ ኡመር እንድሪስ የተቀበሩበትን መቃብር የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት በቁጥጥር ስር አደረገው ብላችሁ ደስ አይላችሁም ደስ ሊላችሁ ነው እና ደስ ይላችኋል እንኳን ደስ አላችሁ መቃብሩን መቃብሩን ስፍራ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ቁር ስር በቁጥጥር ስር ሆኗል ማለት ነው። አሰላሙ ዓለይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ ውድ ተመልካቾች እንዴት ናቸው? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ። እንግዲህ ዛሬ አዲስ ሰፕራይዝ ነው ይዤላችሁ የመጣሁት ብዙዎቻችሁ ስትጠብቁት የነበረው በተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ቀብር ስፍራ ለብቻቸው መሆኑ ብዙዎቻችንን አስጨንቆ ብዙዎቻችንን አሳስቦ ነበረ ዛሬ ላይ እንግዲህ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት መግለጫ አውጥቷል ቀጥታ ዝባዝንኬ ምናምን ምናምን አላበዛባችሁም ቀጥታ ወደ መግለጫው ገባለሁ ላይክ እያደረጋችሁ ለብዙ ለተጨነቁ ሰዎች እንዲደርስ አድርጉልኝ ወደ መግለጫው ከአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የተሰጠ መግለጫ ይላል እንግዲህ አባታችን የክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር እድሪስ ሞት በሁላችንም ዘንድ ከፍተኛ የሀዘን ድባብ ፈጥሮብን መቆየቱን ይታወቃል። ተቀዳሚ ሙፍቲ እስከ ሕልፈተ ሕይወታቸው ድረስ በብዙ መልኩ እስልምናን፣ ሙስሊሞችን ሲያገለግሉ የኖሩ አባት ነበሩ። በተለይ ለአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ደግሞ ተቋሙ ሰሞኑን በመሪነት ከአስር አመታት በላይ የመሩት አሻራቸውን ያስቀመጡበት መሪያችን እንደመሆናቸውን እንደ መሆናቸውን ጥልቅ መሆኑን ከዚህ በፊት ባወጣናቸው ተከታታይ መግለጫዎች መግለጻችን ይታወሳል ይላል። አሁንም በድጋሚ አላህ ሱብሃነሁ ወተዓላ ምሕረትን እንዲለግሳቸው ጀነተል ፍርዶስን ማረፊያዎችን ያደርግላቸው ዘንድ አላህን እንማጸናለን። በመከተልም ከሰሞኑ ከታዩ ሁነታዎች ጋር በተለያየ በቀጣይ ነጥቦች ላይ የምክር ቤቱ ተቋም እንደሚከተለው ለመግለጽ እንወዳለን ይላል የተለያየ ነጥቦችን ስድስት አይነት ነጥቦችን አስፍሯሉ። እነሱን እያንዳንዳቸውን እምነግራቸው ይሆናል። አንደኛው ህዝበ ሙስሊሙ አንድነት የመስራት ታሪክ ያላቸውን ሙፍቲ ሞት ህዝባችንን በሀዘን ውስጥ በነበረበት ሁኔታ ከቀብር ስፍራቸው ጋር ተያይዞ አላስፈላጊ የሆነው ንትርኮች መነሳታቸው አሳዝኖናል። መሰል ውዝግቦችን ስሜትና ቡድንተኝነትን ሲከ ሲተከልባቸው ያኔ ውከት ሲፈጠርባቸው ማለት ነው። ሙፍቲ ሲለፉለት የነበረውን አንድነት ከማስጠበቅ በተቃራኒ ህዝባችንን ወዳልሆነ ንትር፣ ጭቅጭቅና ክፍፍል የሚያመራ አደገኛ ነው ብሏል። ሁለተኛ ነጥቡ ደግሞ ተቀዳሚ ሙፍቲ የተቀበሩበት ቦታ አዲስ አበባ ከተማ አስተዳደር ፕላን ልማት ኮሚሽን በደብዳቤ ቁጥር ብሏል። እንግዲህ ደብዳቤ ቁጥሩን ረጅም አስቀምጧል። እንግዲህ እኔ አጠር ለማድረግ ያክል ደብዳቤ ቁጥሩን ልዝለለው ና በተጻፈው ደብዳቤ ከቅይጥ መኖሪያ ወደ መከነ መቃብርነት የተቀየረ መሆኑን ለማረጋገጥ ይችለናል ብለዋል። በዛ ሰሞን እንግዲህ ያወጡት መግለጫ እንደምታስታውሱት ከሆነ የኢትዮጵያ እስልምና ጉዳዮች ስለ መቃብሩ ምንም አይነት እውቅና የለንም የሚል መግለጫ አውጥተው ነበረ። አሁን ላይ ግን ያው ወደ መከነ መቃብርነት የተቀየረ መሆኑን ለማረጋገጥ ይችለናል ብለዋል። አሁን ግን ማረጋገጣቸው ነው እዚጋ መግለጫ የሰጡት። ስለሆነም ስፍራውን በአዲስ አዲስ አበባ ውስጥ እንደሚገኙ የሕዝብ ሙስሊም መከነ መቃብሮች በቁጥር ውስጥ ማለት ነው አስራ ሁለተኛ መከነ መቃብርነት እውቅና ተሰጥቶታል፣ ይላል። እስካሁን ድረስ የታወቁ የነበሩት አስራ አንድ ነበሩ፣ አዲስ አበባ ውስጥ ማለት ነው። አሁን ግን ይህ ሙፍቲ የተቀበሩበት ሲጨመር ወደ ስንት ተቀየረው? ወደ አስራ ሁለተኝነት የሙስሊም መከነ መቃብሮች ቁጥር ተጨምሯል ማለት ነው። እና ምን ትላላችሁ? ኦኬ ልቀጥል። በመሆኑም የመቃብር ስፍራውን ተጨማሪ የማስፈሪያ ጥያቄ ለመንግስት ከማቅረባችን በተጨማሪ እንደ ሌሎቹ መከነ መቃብር ማንኛውም ሙስሊም ሲሞት የሚቀበርበት መሆኑ ለመከነ መቃብሩ አስፈላጊ ጥበቃ፣ ድጋፍና ክትትል በመጅሊሱ በኩል እንደሚደረግም ለማሳወቅ እንወዳለን ይላል። ስለሆነም ያውታቃላችሁ። ቆይ እዚያ ላውራ ትንሽ ግን እነሱ ከመስጂዱ እውቅና ውጭ ነበር ይህን ነገር ሊያደርጉት የነበረው። አሁን ግን እንኳን ደስ ያላችሁ ያልኳችሁ ነገር ይሄ የሙፍቲ የተቀበሩበት ቦታ በኢትዮጵያ እስልምና ጉዳዮች እስር ሊሆን ነው ማለት ነው። በእነሱ ቁጥጥር ስር ጥበቃ እንዲደረግለት በአደም ልኮ እንዳይሆን ቀብር እንዳይመልኩ በዛ ስር ቁጥጥር ይደረግበታል ማለት ነው። ከዚህ በላይ ደስታ አለ? ሀቂቀተን በጣም ደስ ብሎኛል። ስለሆነም ካሁን በኋላ ከመከነ መቃብሩ ጋር በተያያዘ የሚደረጉ ማንኛውንም አይነት አጀንዳዎችን ሊቆሙ እንደሚገባም እናሳስባለን ይላል። ሳህ መቆም አለበት። እናንተ ከተቆጣጠራችሁ ጥቆ ችግር የለብንም። እኛ ግን የእነሱ ብቻቸውን እዛ ከተቀብረው ተቀብረው ለብቻቸው ዘጋ እንትን ከተባሉ ብዙ በአድ ነገሮች ስለሚሰሩ ብዙ አላስፈላጊ ነገሮች ስለሚሰሩ ነበረ ስንጮህ የነበረው። ግን ደግሞ እናንተ ስር ከሆነ ደግሞ ደስ ብሎን በዚህ ነገር ሁለተኛ ተመልሰን አንመጣም ማለት ነው። ኦኬ፣ ወደ ሶስተኛው ነጥብ ደግሞ ከዚህ በኋላ የተለያዩ አጀንዳዎችን ምክንያት በማድረግ በህዝባችን መካከል ክፍፍል የሚፈጥርና የሚያባቢስ እንዲሁም ሰላምን የሚያደፍርሱ ንትርኮችን ጭቅጭቆ ስራዎችን እና ውዝግቦች እንዲቆሙ እናሳስባለን፣ ይላል። ውይይቱን በመማር እና በተሳሰበን አላማ ያላደረጉ መልእክቶችን በማህበራዊ ሚዲያዎች ሆነ በማንኛውም መድረኮች እንዳይተላለፈው ጥሪ እናደርጋለን፣ ይላል። ያው ሰሞኑን እንደተመለከታችሁት በጣም በጣም አጸያፊ የሆኑ ሁከት ቀስቃሽ የሆኑ ጽሁፎች ሲጻፉ ሲዘዋወሩ ተመልክታችኋል። በተለይ ደግሞ ኡስታዚያ ሲኖርን ባነጣጠረ መልኩ እሱን ሲተቹ እሱን የተለያዩ ነገር ሲሉ የነበሩ ግለሰቦች እንደምታውቋቸውና እና ከዚህ በኋላ አንድም ውከት ቀስቃሽ ሆነ መጥፎ ንግግርን መናገር አጥብቀን እንቃወማለን እያሉ ነው። እንግዲህ በዚህ ነገር ላይ እንድታስቡበት። ኦኬ። አራተኛ ነጥብ ደግሞ ለየተኛውም ሃይማኖታዊ አለመግባባቶች መፍትሄ ፈለጋ መንገዱ አላህ እንደደነገገን መመለሻችን ቁርአንና የነቢያችን ሰለላሁ ዐለይሂ ወሰለም ፈለግ ሱና ዋቢ በማድረግ ሊሆን ይገባል። በዚህ ረገድ አሪያዎቻችንን መልእክተኛ ሶለላሁ አለይህ ወሰለም እና ሰሃቦቻችንን ረዲ ያላሁ አንሃ ናቸው። ለሞችን ዑለሞች፣ ዱዓቶችን የህዝባችንን የዲን ግንዛቤና እውቀትን ለማስፋፋት የምታደርጓቸውን አስተምሮት ዳዕዋዎችን በመልካም የማዘዝና ከመጥፎ የመከልከል ጥረቶችን ከስሜት በራቀ በእውቀት በጥበብና በለዛብታ ቃል የተላበሰ መሆኑንም ባረጋገጠ መልኩ ሊቀጥል እንደሚገባም እናሳስባለን፣ ይላል። አምስተኛው ደግሞ አንዳንድ አካላት የተፈጠረውን ሁኔታ ሲጠብቁት እንዳነበረ መልካም አጋጣሚ በማየት የራሳቸውን ድብቅ ፍላጎትና አላማ ለማሳካት ህዝብን የሚያሳዝኑ ድርጊቶችን፣ ንግግሮችን በማድረግ የህዝባችንን ሀዘን አባብሶታል፣ ይላል። ምክር ቤቱም በምርጫ የተጣለበትን ታላቅ አደራ ለመወጣት በቁርጠኝ የሚንቀሳቀስ ሲሆን በዚህም ረገድ ማንኛውም ህዝባችንን አንድነትና ጥቅሞችን የሚጎዱ አካላት እና አካሄዶችን ፈጽሞ እንደማይታገስ አጥብቀን ለማሳሰብ እንወዳለን፣ ይላል ማለት ነው። ስድስተኛው እና የመጨረሻው ማለት ነው። በመጨረሻ በተከበሩ አባታችን ህልፈት ከፍተኛ ሐዘን ላይ ከሚገኙ ቤተሰቦቻቸው ጋር በመነጋገር ተቀዳሚ ሙፍቲ ሀጂ ኡመር እድሪስ የሚዘከሩበትና ና መልካም ስራዎችን በቀጣይነት እንዲኖራቸው የምናረግበት ተቋም ጉዳይ ጥናት እየተደረገበት መሆኑን እየገለጽን ሙፍቲ ሀጂ ኡመር ጨምሮ ህዝብ ሙስሊሙ በማስተማርና አንድነትን የተጠበቀ እንዲሆን ጥረት ጥረት ሲያደርጉ የነበሩ በሞት የተለዩን እንደሆነ ሀጂ ሙሐመድ ሳኒ እንዲሁም ደግሞ ሀጂ ሙሐመድ ሳኒ ሀቢብ፣ ሀጂ ሙሐመድ ረፋ ሀጂ ዘይኔ ሙቅና ሀጂ ሙሳ ኪኪያና ሌሎችም ታላላቅ አሊሞቻችንን ዱአቶቻችንን አላህ ጀነተል ፍርዶስ እንዲለግሳቸው አላህን እንማጸናለን፣ ይላል ህዝበ ሙስሊሙ። የእርሱን መልካም አሪያነት በመከተል እስላማዊ እውቀትን እንዲያሰራጭና የህዝበ ሙስሊሙን አንድነት እንዲያጠናክር የየበኩሉን ሚና እንዲወጣ ጥሪ እናደርጋለን፣ ይላል ማለት ነው ዛሬ ተሰጠው መግለጫ ይሄንን ይመስላል። እኔ ሀቂቀትን ነው የምላችሁ። በጣም ደስ ብሎኛል። እንደዚህ የእርስ በርስ ተከፋፍሎ የመከፋፈልን አጀንዳ የሚፈጥሩ ሰዎችን እርስ በርስ የመጋጨትን አጀንዳ የሚፈጥሩ ሰዎችን እዛ ላይ አሁንም ቢሆን ትኩረት እንዲደረግበት እላለው። በዚህ አጋጣሚ እኔ በዚህ ነገር ላይ በደንብ ነው የሰራሁት። በደንብ ታይቷል። በደንብ ቪዲዮን ሼር አድርጋችሁታል። ምክንያቱም ሁሉንም ሙስሊም ስለ ሚወክል ማለት ነው። በተለይ ደግሞ ብድአ ነገሮች እንዳይ ስፋፉ ትውልዱ እንዳይጠፋ በደንብ ተናግረናል። ሀጂ ሙፍቲ ህይወታቸው ካለፉ በኋላ ለምን ለብቻቸው እንትን ተቀበሩ የሚለው ነገር አሳስቦን ወጥረን ሰርተን ነበረ። ደስ የሚለው ነገር ደግሞ ምላሽ አግኝተናል። የምንፈልገው የነበረው ይህንን ነበረ። መጅሊስ ቀብሩን ተረክቦ እሱ ተቆጣጥሮ ከዚህ በኋላ ደግሞ ሌሎች ሰዎች እንዲቀበሩበት እንዲደረግ ነበረ ጥረት ስናደርግ የነበረው። ከዚህ በፊት ማንም አልተቀበረበትም። ሀጂ ሙፍቲ ብቻ ናቸው የተቀበሩበት የሚቀበሩበት ያሉበት ሲባል በጣም አስጨንቆን ነበረ። ማህበረሰባችንን ታውቁታላችሁ። ገና በህይወት እያሉ ጀምሮ ነው አምልኮ የጀመረው ማለት ነው። ለብቻቸው ሲቀበሩ ደግሞ ሌላ አላማ፣ ሌላ ነገር ነበር የሚፈጠረው። በእናንተ እጅ መሆኑ ደግሞ እጅግ በጣም ደስ ብሎናል። እናመሰግናለን። የሄዳችሁበት ነገር፣ የሄዳችሁበት ርቀት በጣም ደስ የሚል ነው። አሁንም ደግሞ ሊታሰብበት የሚገባ ጉዳይ በጣም በጣም በጣም ያኔ ህዝበ ሙስሊሙን ለመበጥበጥ ውሀብያ ምናምን ብሎ የሚጽፉ ሰዎች አሉ። እነዛ ላይ ትኩረት እንድታደረጉ ነው በዚህ አጋጣሚ ማለት የምፈልገው። ውዶቼ እንግዲህ የዛሬው ደስታ ይህን ይመስላል። ያው ብዙ ቪዲዮዎች ከዚህ ቀደም ስለሰራው ደስታውንም ደግሞ ያለውን ነገር ጠቅላላ አርጌ ወደ እናንተ ላቅርብ ብዬ ነው። እንግዲህ አመሰግናለሁ ስለተከታተላቸው። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወረህመቱላህ ወበረካቱ።